ሀብታም ሀብታም ሀብታም መራ ሀብታም ተጫወታችሁ እሳ በሰው ልጅ ምን አስባችሁ ነው እናቱ በዳህ ልጅ የምትጨዋቱት የምትጨዋቱት የመዲም ቅመም ጅል አረጋችኋት እንዴ ለመሆኑ ነው አንድ ነጥብ ሲቀጥል በሞተ ሰው መሳለቅ ማለት ምን ማለት ነው ቅናት የሞተ ሰው ያስቀናል እና የሞተ ሰው ያስቀናል እንዴ እንዲህ አይነት ለእሱ አንድ ነጥብ ምናምን ተሰብስቦለታል። የሚሰብሰብ የሚሰብሰብል ብሎ ማለት ምን ማለት ነው? ፈሬ እናንተ ስርግራ ያልቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውዴት ተከበራችሁ፣ ያት ቤተሰቡ እንዴት ናችሁ? ደህና ናችሁ ነው ካል ሐምድላ ለኩል ያህል እንዴት አድርጎ ይዟቸዋላችሁም። ሰላም ብያለሁ፣ ሰላማችሁ ይብዛ። እንግዲህ ዛሬ መጥቻለሁ ግን አንዳንዴ ለተዋለው ብላችሁ የማያስተዋችሁ ነገር ስላለ እንጂ እንዲ ከምነው ያለኝ እውነት ማለት ነው እና እንዴት ናቸው? እንዲ ደህና ናቸው ወይ? እኔ ምለው ማለት ነው። አባ ሙዚቃ የሙዚቃው ሰው ምን ነው? ምን ነው አሻፈረኝ አላችሁ? የመዲም ቅመም ጅላተ ብር መልቷት ያላችሁ ማን ነው? ሀብታ ምናት ያላችሁ ማን ነው? ሲያስረዱኝ እና አላቅጥ እንዲው አላበዛችሁትም ወይ? ሱባሃን ኪያረባ እና ታዲያ ለእናንተ ሙዚቃ ማውጫኛ ብር እንሰብስብ እናንተ ባልጠግባችሁ በራሳችን ገንዘብ በራሳችን ብር ጀሀነም እንግባ ማለት ነው የጀሀነም መንገድ ያስቀምጣችሁ እንድን ሰው ጥሩ ነገር ያስተምራል እናንተ ግን ሙዚቃን ለማስፋፋት ለሙዚቃ ይህን ያህል ብር ትላላችሁ ኮንሰርት ነው የሚባለው አዎ እኔ ኮንሰርት ነው ነው የምለው ነሽዲያ ማለት ሙዚቃ ነው። አራም ነው። እና ታዲያ ገንዘባችን ለአራም ነው እንደምናውለው። የመዲም ቀመንበስናት አብሶ አንተ ሶዲ መጠ የሶዲን ቅመሞች አሙኛ ነው ማለት ዘበት ነው። የመዲም ቅመም ሁሉን ያወቀች ሽርክ እንዲው ቢዲ እንዲው ሀራም እንዲው በደንብ አውቃ ጠቅልል ላርጋ ያወቀች ናት። የመዲም ቅመም ጀግና ናት። አንድ አንድ ወፈን ያሉ እነሱ ታዋጡልህ፣ ራስህ ነዛው እንጂ ለጀሀነም መግቢያ ብሯን የምታዋጣ ሴት የለችም። እና ዙዙዬ ጀግና ነሽ እውነት ማለት ነው። የመለሰችለት መልስ በጣም ነው አንጀቴን ያራሰው ማለት ነው። እውነት እኛ ብራችን ተርፎናል። ማናለህ ለራሳችን የሚረዳ የሚሰጥን ባገኘ ለአንተ ሙዚቃ መውጫ መስጠት ለዲሀ መሰላ እንደ አንጦ ያልከው፣ ለየቲም መሰለ እንደ ሰብስቡ ይሄን ያህል ብር ያልከው፣ ለጭፈራ እኮ ነው። ለጭፈራ ሰው ብር አዋጡ ይላል። ትንሽ አታፍርም? ለሚስኪኖች ለድሆች፣ ለነሱ አዋጡ ብትል የመዲም ቅመም እንደሆነ ጀግና ናት፣ ወደኋላ አትልም ነበር። ነገር ግን ለሙዚቃ አታወጣም። ደግሞ ምን ብላን ሙዚቃ ምታወጣለን?

በሞተ ሰው ይህን ያህል ምን አይነት የወረድ አስተሳሰብ ቢኖርህ ነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ ሂዳ ይስጥክ ሌላ ምንም አለለም፣ ሂዳውን ይስጥክ። በጣም ልብ የምትነካ ነገር፣ የሚያድናዲ ነገር የሰራ ከሳስ ምን አይነት እንዲሁ እንዲሁ ሰው በሞተ ሰው ይቀናል እንደዚህ። ለሱ ተሰብስቡ ለት እሱ እኳ እንዲትግድ ይፋፈሩን ሆኖታል። እሱ እኮ እዛ የተፈጠረው አምላኩ ጋ ነው ያለው አንተ ግን ገንዘብ ትላለህ ልጆቹን እሱ ገንዘብ ተሰጥቶታል እንዴ እሲ ንገር ነው ቀብሬ የተሰጠው መሰለ ሀየኛ ሰው አስተሳሰብ እኮ ላይ ለእሱ እንኳ ራሱ ሲሰበሰባለ በሞተ ሰው ማለት ነው ለየቲሞቹ ነው ያ ደግሞ ግን ረታው ልብ ይስጣችሁ ነገር ግን ሰይጣን ሰይጣን ነው። ስታንጎራጉር የምትለው ያ ስለሆነ ምን እኮ ምን መልካም ነገር ይመራሃል ብለን እናስባለን። አላ ሂዳ ያስተህ ብቻ ያንተ ነገር አደናገረ። እውነት አባ ነሽዶች፣ አባ ሙዚቃ፣ አባ ዱቤ። አይ የእናንተስ ነገር ያውም ሳውዲ አረቢያ ላይ መጣችሁ ሀገር መጨፈር አልበቃ ብላችሁ መልሳችን ደግሞ እዚህ ሀገር የመንቀማመ ኑቶ ለጨፍሩ ብራችሁን ለነሽድ ያውጡ ብለ ማለትህ ምን አይነት ንቀት ቢኖር ነው? ምን አይነት ብት ንቅ ነው? የመዲም ቀማም እንዲሆነ ቻት ሽወዲም ብላለሁ። አላህ ይስጣችሁ አላህ ይስጥህ ሂዳያውን። እሱ በአቅሙ እንግዲህ እሱንም የሚያቆኛና ቅምና ማለት ነው። አንተ ሂዳያውን ይስጥህ ማለት ነው። የሙዚቃ አፍቃሪ ካሉ እነዚያ የሙዚቃ አፍቃሮቹ ሊሰጡ ይችላሉ። እኛ ግን የሙዚቃ አፍቃሪ አይደለንም። ሙዚቃ የነሽ ዲ የሚባል አፍቃሪ አይደለንም። ሀራም እንደሆነ ነው የምናውቀው ማለት ነው። ለእናንተ ደግሞ ሀላላችሁ መሰለኝ ላይ ዳ አስተሳሰብ አጥፊ ኡማውን ለማጥፋት ብር አዋጡ ስትል ግን ምን አይነት ምን አይነት እንንጃ ምን አይነት የወረድ አስተሳሰብ ቢኖር ነው? እህ ለሙዚቃ አዋጡ ከምትል ለመስጂድ ያዋጡ፣ ለየቲም አዋጡ፣ ለዲካሞች አዋጡ ብትል ምን አለበት?

በገዛ ገንዘብ ወያ ጀሃንም መግቢያ ነው እኮ እንጂ ሌላ ነገር አይደለም። እዚህ ጀሃንም መግባት አፈለግም። ደግሞ የመዲየም ቅመም ሰምታ አላ የመዲየም ቅመመ ጀሃንም መግባት ስለማትፈልግ አዲባነት የዋቆጭ ትላል እንጂ እንዲህ እናንተ አታረጊም ማለት ይሄ ነው። እና ለማንኛውም ይመቻችሁ። ባይ ባይ።